ይቅርታ አድርጊልኝ እናቴ። እዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰቁት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር አለማዬ ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ሀይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጠሪያችን እየተጸጠትን ነው። መርዶ የኔ ሲነገርሽ አደራሽን አደራሽና ቃል እናቴ፣ ህመም ሽመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃቻው በይ እናቴ፣ በእኔ እንዳታዝኝ። አንድ ይጅ አለው። ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅርበይ ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። መረጃው ምንድን ነው? እጅግ አሳዛኝ ነው። እስኪ በአጭሩ ልንገራችሁ። ሁላችሁን በጸሎት አግዟቸው። ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተገልጸዋል። የዓለም የስደተኞች ድርጅት ወይም አይኦኤም እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ሐሙስ ምሽት ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹ እንደገለበጣቸው አስረድቷል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው አይኦኤም በዚህኛው አደጋ ሁለት ስደተኞች ሞተው አስከሬናቸው መገኘቱን ገልጿል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩት ስደተኞች በሙሉ በሕይወት መትረፍ መቻላቸውን ተገልጿል። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ አሰላሙ አሌይኩም ወረህመቱላሂ ወበረካትሁ። ወደና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከነገ አልሐምዱልላ። ለዚ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ደሞ ከተመቻችሁ ላይክ እያደረጋችሁ ዛሬው እንግዲህ ትናንትና በየመን ያለቁት ኢትዮጵያውያን ፖስት ብቻ ነበር። አንዳንድ ልጆች እየመቸ ነው ምናምን እያላቸው ነበረ። ከሳምንት በፊት ከጅቡቲ ተነስታ ጉዞዋን ወደ የመን ያደረገች ጀልባ ተሰውራ ነበረ። መቶ ሰማኒያ አንድ ኢትዮጵያዊ ስደተኞችን የያዘች ጀልባ ነበረች የጠፋችው። እንግዲህ ከሳምንት በኋላ አስክሬናቸው የተገኘውን ነበረ ፖስት ያደረግኩትና እንግዲህ እዚህ ላይ እንደምታዋቸው ወላጆቻቸው አብዛኛው የራያ ቆቦ ልጆች ናቸው። ከራያ ቆቦ ወደዛ ያለ ሀገር በብዛት ያኔ ወሎዬ ናቸው። ከራያ ቆቦ ወደዛ ያሉ ልጆች ናቸውና አብዛኛዎቹ ከማታወቂያቸው ፎቶቸው አለ፣ ስማቸው አለ። እንደገና ደግሞ ስልክ ቁጥር የኢትዮጵያም የሳኡዲም የያዙት በወረቀት በማስታወሻ እሱም የተገኘ የቤተሰብ ቁጥር የያዙት እንደዛ እንደዛ ሆኑ። አልሙሂም ያው እንደምታውት እንግዲህ እዚህ ጋር ቤተሰቦቻቸው የልጆቻቸውን መርዶ ተረድተው እያዘኑ ይገኛሉ። ወላሂ ለአዚም በጣም ነው የሚያሳዝነው። ግን ግን ማለት ነው ማለት ወጣቶች እንዲሁ ለራሳቸው ለራሳቸው እንኳን ባታስቡኝ ትንሽ ለቤተሰብ ብታስቡ ባይነኝ እኔ ማለት ነው ቢያንስ እናቴ ምን ትሆናለች፣ የአባቴ ምን ይሆናል፣ ወላጆቼ ቤተሰቦቼ ምን ይሆናሉ ብላችሁ ብታስቡ በጣም አሪፍ ነው ወላሀይ እና እንግዲህ የልጆቻቸውን አስክሬን ሲያው እንግዲህ በነገራችን ላይ ይህን መረጃ የወጣው እንዴት እንደሆነ ልንገራችሁ። ተከየሉ አንድኛው አንድኛው አስክሬን ከማስታወቂያው በማስታወሻ ስልክ ቁጥር የኢትዮጵያም ስልክ ቁጥር፣ የሳዑዲም ስልክ ቁጥር ይዟል። እንግዲህ የመንዎች ያንን አስክሬን ሲያገኙት ኪሱን ሲፈትሹ ከኪሱ እንግዲህ ከሳምንት በኋላ እኮ ነው፣ ውሃ ውስጥ ሳምንት ቆይቶ ከሳምንት በኋላ ነው አስክሬናቸው የተገኘው። ሱብሃንአላህ። ያንን ቁጥር ሲያገኙ ቀጥታ ወደ ኢትዮጵያ ነው የደወሉት። ወደ ሳኡዲ ወደ ሳኡዲ ሲደውሉ የመኔዎቹ የዛ የልጁ ቤተሰቦች ጋር ማለት ነው። የልጁ ቤተሰቦች ጋር ሲደውሉ የልጁ ቤተሰቦች ደግሞ ለማን ይናገራሉ? ለብሬክስ። ብሬክስ ያው ታዋቂ ስለሆነ የስደተኞችም ድምጽ ስለሚሆን እውነት እንደዚህ አይነት ሰዎችን በነገራችን ላይ ማበረታታት አለብን፣ ማበረታታት አለብን። መረጃ ስንት ቤተሰብ አለ። ልጅየቱ ይሆን ልጅየት ትሆን እያሉ ድምጻቸውን መስማት የሚናፍቁ አሉ። አይባሉ ሞቱ አይባሉ ሁልጊዜ የዘላለም እድሜ ልካቸውን እንዲያዘኑ የሚኖራሉ መኖራቸውንም መሞታቸውንም የማያውቁ ማለት ነው። እና እንዴዛ፣ እንዴዛ ሆኑ ያነ መረጃ ወጥቶ በመጨረሻ እንግዲህ ያኔ የመኒ የዛን ሁሉ አስክሬን እነዚያ የመኒዎች ማለት ነው፣ በጨለማ በባትሪ እየፈለጉ አስክሬኑን ሂዲና ቴሌግራም ላይ ብሬክስ ሀበሻዊ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ፣ መታመም ካልፈለጋችሁ ማለት ነው። የምር እውነቴን ነው፣ በጣም ነው የሚያሳዝነው። እና እንግዲህ የዛን ሁሉ አስክሬን በጨለማ በባትሪ እየፈለጉ ፎቶ እያነሱ ማታወቂያቸውን በቃ ከኪሳቸው የተገኘ ማስረጃ ሁሉ ስልክ ቁጥር ምናምን ፎቶቸውን ማስታወቂያቸውን ምናምን ፎቶ እያነሱ ለብሬክስ ይልኩለታል ማለት ነው። እሱ ደግሞ ቴሌግራም ያው ስላለው ወደ ቴሌግራሙ በፌስቡክ ሼር አደረገው። አንዳንዶቹ በተለይ ከማስታወቂያቸውና ምናምን በቃ ፎቶቹ በስነ ስርዓት ነው የሚያስታውቀው። በስነ ስርዓት ነው የሚታየው። እንግዲህ ያንን ሲያው ወይኔ ወላ ላዚም ኒ ለቤተሰቦቻቸው፣ ለወላጆቻቸው ነው በጣም ያዘንኩት። ያንን ሲያው እንግዲህ በዛ ላይ እንግዲህ አስክሬናቸው ምን እንደመሰለ ያያቸው ሰዎች አይታችኋል። ለሀውለ ወላ ቁዋተ ኢላ ቢላ እውነት እኔ ቅዠት እያያዘኝ ነው። ቅዠት እየቃየው ነው። እስካሁን ድረስ በቃ ከአእምሮ ያልወጣልኝ ምላችኋለሁ ቤተሰብ እውነት እንደዚህ አይነት ነገር እኔ በህይወቴ አይቻላቅም። ብዙ ብዙ ዘግናኝ ነገር አይቻለሁ። ያው ሁልጊዜም በህይወቴ እንደዚህ አይነት ነገር አይቻላቅም እንላለን፣ እናልፈዋለን። ቀጣይ ደግሞ ይመጣል። ግን ግን እንደዚህ አይነት ነገር ያው ህገወጥ ስደት ያው ቢቀር ቢቀር እውነት ባይብለስ ቢቀር። እንዴ የሰው ልጅ ራብ ይሞታል እንደ ራቢ ሞታል። የሰው ልጅ ካልተሰደደ መኖራቸው ለማህገሩ ከተሰደደ ደግሞ በህጋዊ መንገድ እና ደግሞ አንዳንዶቹ አይሰሙም ሲነግሯቸው። አብዛኛዎቹ እዚህ ኑረው የሚሄዱ ናቸው። ስምንት ቀን ያድሩ ምናምን ያላችሁ እውነት ትክክል እኮ ናችሁ። ምንም አይሰሙም አይሰሙም። ገና እዚህ ሳዑዲ እስር ቤት ሳይለቅ ምንድ ነው የሚያስቡት? ኢትዮጵያ ደርሸ ተመልሽ መጥቼ ነው የሚያስቡት። የምር ሀገሬ አላማ የላቸውም ሲጀመር። እውነት የአሁኑ የወጣት ሀገሬ ሂጄ በቃ ሰርች ሀገሬ ተለውጬ ቤተሰቦች ጋር ምናምን የሚል ሀሳብ የላቸው ምንድ ነው ሀሳባቸው? ሴቱም ወንዱም ትልቁም ትንሹም እዚሁም ሆኖ ተይዤ በህድ እንኳ ተመልሽ መጣለሁ ብሎ የሚያወራ ህዝብ ነው። ጉድኮ ነው እና ብቻ በጣም ነው የሚያሳዝነው ቤተሰብ ብቻ ከእንደዚህ አይነት አደጋ እውነት ፈጣሪ ይሰውራችሁ። እንደ ዱአ አድርጉ። እውነት አላህ አማሟቴን አሳምርልኝ፣ መጨረሻዬን አሳምርልኝ ብሎ ዱአ ያስፈልጋል። ምክንያቱም እኛ በየትኛዋ ሰዓት በየትኛዋ ምድር እንደምንሞት አናቅም። ስለዚህ እንዲህ አይነት አማሟት ደግሞ እኛ ከሞት ነው ሞት ነው የሞተ ነው ግን እውነት ያለሰው በጣም ነው የሚጎዳው ያለሰው በተለይ ቤተሰብ በተለይ ወላጅ ወይኔ የዘላለም ጸጸት ነው እውነት ሳስበውን፣ ነው ራሱ በቃ አላቅም። እና ይህንን ይመስላል የዛሬው ቪዲዮ፣ ላይክ እያደረጋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።